አብዛኞቻችን አሁን በምንኖረው ሕይወት ደስተኛ አይደለንም። የተሻለ ነገርና የተሻለ ሕይወት እንፈልጋለን። ለዚህ ነው የአብዛኛውን ሰው ፍላጎት ለማሳካት በማሰብ ይህ ቪዲዮ ተዘጋጀው። ለውጥ ጽናትና ትግስትን የሚጠይቅ እንጂ ከመሬት ተነስቶ የሚመጣ ነገር አይደለም። በዚህ ቪዲዮ ለትክክለኛ ለውጥ የሚሆኑ ስድስት ወሳኝ መርሆችን ላስጨብጣችሁ ነው የሚፈልጉ። ሁሉም ነጥቦች እርስ በርሳቸው የተያዙ ስለሆኑ እስከ መጨረሻው በመከታተል የተሟላ ሀሳብ እንድታገኙ አሳስባችኋል። አንደኛ ሊሳካ የማይችል ግብ ማውጣት። ወዴት መሄድ እንዳለበት የሚያውቅ ሰው ይንከራተታል እንጂ የትም ሊደርስ አይችልም። ግብ የሌለው ለውጥ ፈላጊም እንዲሁ ነው። ለውጣችሁ ምን ላይና ምን እንደሚመስል ማወቅ አለባችሁ። በአንድ ጊዜ በሁሉም ዘርፍ የለውጥ ሰው መሆን አይቻልም። ስለዚህ ልናሳካ የምናስበውን ለውጥ በትክክል ማወቅ አለብን። ለምሳሌ ክብደት መቀነስ የምትፈልግ ከሆነ በትክክል ስንት ኪሎ እንደምንቀንስ ማወቅ አንባቢ መሆን ከፈለግ ስንት መጽሐፍ ማንበብ እንዳለብህ፣ እንዲሁ ገንዘብ ማግኘትም ከፈለግ ተመሳሳይ መንገድ መጠቀም አለብህ። ልናስታውሰው የሚገባ አንድ ነገር ቢኖር የምናወጣቸው ግቦች ሊሳኩ የሚችሉ መሆን አለባቸው። እቅድና ግብ ማንጋጋት እና የተጋነነ ማድረግ ቶሎ እንድንሰለችና ተስፋ እንድቆርጥ ይገፋፈናል። የተመረጡ ልናሳካቸው የምንችላቸውን ግቦች መንደፍና ወደ ተግባር መግባቱ እጅግ አስፈላጊ ነው። ሁለተኛ ልማዶችን መገንባት ጥቃቅን ልማዶችን መገንባት ማለት እድሜ ዘመንህን የማይለይህን የልብ ጓደኛ ማፍራት ነው ወደድም ጠላንም ሕይወት የሚመራው በልማድ ነው አሁን የምንኖረው ሕይወት በአንድ ወቅት በድንገት ወይም ከማህበረሰቡ ባገኘነው ልምድ መሠረት የተገነባ ሲሆን የተለየ ሕይወት ለመኖር የተለየ የተዋጣለን ልማድ መገንባት ይኖርብናል በአንድ ጊዜ ብዙ መጽሐፎችን ማንበብ በአንድ ቀን ከሱስ ለመውጣት ። በአንድ ሳምንት የሰውነት አቋም ለማስተካከል ወዘተ ከመሞከር ይልቅ የሚተገበሩ ጥቃቅን ልማዶች ላይ ማተኮር የተሻለ ይሆናል። አንድ ሕፃን በተወለደ በመጀመሪያው ቀን መራመድ እንደማይችለው ሁሉ የእኛም የሆነ ልምድ ልምዶችንና ድግግሞሽን በአንድ ቀን አልጀመሩም። ከማህበረሰባችን ከአካባቢያችን፣ በተቀበልነው ነገር ረጅም ጊዜ የተገነባ ነው። ለማፍረስ ረጅም ጊዜ ስለሚወስድ ተስፋ ሳቆርጡ፣ እንደገና ብታቋሙ፣ እንደገና እየጀመራችሁ ልማዳችሁን ገንቡ። ሶስተኛ አካባቢ መቀየር። የግድ የምትኖርበትን አካባቢ ቀይሮ አላልኩም። ቀድሞኑ ዋና ሀሳብ እንዳትለወጡ የያዛችሁና ወደኋላ የሚጎትታችሁ ጓደኛም ሆነ ሌሎች ሰዎች መራቅ ላይ ነው። አስተውሉ። ክፉ ባልንጀራ መልካም አመልን ያጠፋል እንደሚል ቅዱስ ቃሉ ለውጥ ከማይፈልጉና ወደኋላ ሊያስቀሩ ጓደኞች፣ ቤተሰቦች፣ የሥራ ባልደረቦች ካልተለያችሁ የጀመራችሁትን የለውጥ ጉዞ ሳይሳካ ይቀራል። ይህን ስል አብዛኞቻችሁ እሺ ግን እንዴት አድርገን ነው ከጓደኛ፣ ከቤተሰብ፣ ከስራ ባልደረባ የምንለየው ያላችሁ ከሆነ እነዚህን ሀሳቦች መለየት አለባችሁ። ማለትም ተገቢ ባልሆነ መንገድ አብራችሁ አትሄዱ። ራሳችሁን በትጉና ለውጥ ፈላጊ ሰዎች ክበቡ። አራተኛ ጊዜያችሁን አታባክኑ። ትልቁን ግባችንን በጥቃቅን ልምዶች ከፋፍለን ለመተግበር ስንነሳ እያንዳንዱን ተግባር በጊዜ ከፋፍለው መያዝ ይኖርብናል። አለበለዚያ የቱን ተግባር በየትኛው ሰዓት ማድረግ እንዳለብን ስለማናቅ ሐሳባችንን ሳናሳካ እንቀራለን። በየዕለቱ የተግባር ዝርዝሮችንና እነዚህን ተግባራት በየትኛው ሰዓት እንደምናደርግ ጽፎ በማዘጋጀት ነገሩን ማቅለል ይቻላል። ሌላው ወሳኝ ነጥብ ሳናቀኑን ለሚያመሹብን ስልክና የቴሌቪዥን ስክሪን ጉዳይ ነው። ለእነዚህና ለሌሎች አባካኝ ነገሮች ገደብ ካላበጀን እንዲሁም የሶሻል ሚዲያ አጠቃቀማችንን ካልቃይ ስለ ለውጥ ባናስብ ይሻላል። አምስተኛ የማያቋርጥ ትምህርት። ለውጥ የአንድ ጊዜ ተግባር ስላልሆነ በየዕለቱ በአዲስና አእምሯችንን ሊያጎለብቱ በሚችሉ ትምህርቶች ራሳችንን ማዳበር ያስፈልጋል። መጽሐፎችን ማንበብ እንዲሁም የተለያዩ አስተማሪ ኢንተርቪዎችን፣ ፖድካስቶችን እንዲሁም ሌሎችንን በመመልከት ከምንም በላይ ደግሞ እናንተን በእውቀት ከሚበልጧቸው ሰዎች በመማር ያላችሁን እውቀት ማዳበር ይጠበቅባችኋል። ስድስተኛ ጀምሮ መጨረስ ይህን የለውጥ ጉዞ ስትጀምሩ ብዙ ሰው ሊያላግጥባችሁ ይችላሉ። ቤተሰብም ሆነ ጓደኛ፣ የራሳችሁ አእምሮ እንኳን ለለውጥ ያለው አመለካከት አናሳ ስለሆነ ሂደቱን ላያምንበትና ተስፋ ለማስቆረጥ ሊሞክር ይችላል። በተለይ ጓደኞቻችሁ ከእነሱ እንድትሻሉ ላይፈልጉና ሁልጊዜ ከእነሱ ጋር አብራችሁ እንድትሆኑ በማሰብ ብዙ ሊሏችሁ ይችላሉ። ይህ ስል ግን ሁሉንም አያካትት እና ግን እናንተ ይህን ሁሉ ጫና አልፋችሁ ወደ ተግባር ከገባችሁ በኋላ ወደ ኋላ የእነዚያ ሰዎች መሳለቂያ እንደምትሆኑ አዘንጉ። ከዚህ ሁሉ በላይ ጀምሮ ለመጨረስ ራሱን የቻለ ልማድ ሊሆንባችሁና ህይወታችሁን ሁሉ ሊያሰቃያችሁ ስለሚችል ሁልጊዜ አንድ ተግባር ከመጀመራችሁ በፊት እንደምትጨርሱት እርግጠኛ መሆን አለባችሁ። በዚህ ቪዲዮ ወደምትፈልጉት አቅጣጫ እንድትደርሱ የሚረዷችሁን ነጥቦች እንዳገኛችሁ ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አትርሱ። የዛሬውን ሀሳብ ከወደዳችሁት ላይክ በማድረግ የወደዳችሁትን ሀሳብ ኮሜንት ላይ ያስቀምጡልኝ። መልካም ጊዜ